እንግዲህ ሩታዬ ሆስፒታል ገብታለች። ሁላችሁም በጸሎት ብዱ አስቧት፣ በሰላም ወልዳ እንድትወጣ የኔ እናት። እንግዲህ በእውነት እንግዲህ እመብርሃን ትድረስልሽ። ሁሉም በጸሎት ብዱ አያስብሻል የኔ ቆንጆ። እንግዲህ ያው አይቀርም፣ ያው እንግዲህ ታውቃላችሁና ዛሬ ሆስፒታል ገብታለች። ሁላችሁም እንግዲህ ጸሎት እንዱ አማርጉላት የእኔ እናት ጎበዝ ነሽ አንቺ እንቅስቃሴ ስላበዛሽ ምጥሽ እራሱ ይቆይብሻል ብዬ አላስብም እውነት ለመናገር ምክንያቱም እንቅስቃሴ በጣም አብዝተሻል ጎበዝ ነሽ በነገራችን ላይ ነፍሰ ጡር ስትሆኑ መቀመጥ እንደሌለባችሁ ነው የምነግራችሁ እንቅስቃሴ ማድረግ በጣም ጥሩ ነው ማለት ነው። እና ሩታ እንግዲህ ካያችኋት ጀምሮ በጣም እንቅስቃሴ ታረጋለች እስካሁን ድረስ ማለት ነው። እና ምጧ ይቆይባታል ብዬ አላስብም እውነት ለመናገር። እምብርሃን እናቴ ከነ ልጇ ከጎንሽ ትሆንልሽ በሰላም ሁለት ታርግሽ እላለሁ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያለምን ለዚህ ቤት አዲስ ከሆናችሁ ቤተሰቡ አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። እያውቁ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ለክሸር አሰብ አስተያየታችሁን ስጡ እንግዲህ ሩታዬ ዛሬ ምጧ መቷል። እኔ ጠርጥሬ ነበር እውነት ለመናገር፣ እንደ ሩታዬ እኮ ቀኗ ደርሷል እንዴት ነው እያልኩ ነበረ። እንግዲህ ዛሬ ሩታዬ ያው ምጧ መቷል። የኔ እናት እመብርሃን ካንች ጋራ ትሁን እላለሁ። ሁሉም በጾለት እና በዱዓይ ያስቡሻል። በሰላም ተገላግለሽ በጎንሽ እምተኝ ሆኜ የኔ እናት እላለሁኝ። እውነት ይሄን ነው የምመኝልሽ እኔ ምክንያቱም እኔ እንጃ ምን እንደምላላ ቅም። ሩታዬ የኔ እናት ፈጣሪ ረዳሽ። ማርያም ነኝ እኔ ምንም አልልም ሌላ። እኔ እንጃ ከባድ ነው ውዶች። ያው እች ለትንሽ ጊዜ ለ30 ሰከንድም ቢሆን ለ30 ደቂቃም ቢሆን እኛ እንኳን ባናቀውም ገና እንኳን በእናቶቻችን እና ያለን ገባችሁና፣ መብርሃን እንግዲህ እሷ ትርዲያ ተላለው ሌላ ምንም አልልም። አብርሽን ያዬ በስማም እንዴት እንዲሆነ ይራመዳል ይመጣል ይወጣል በስማም ይህን ተጨነቀ እሱ ራሱ ማርያምን እና ፈጣሪ እርዳሽ ሩታዬ በሰላም ወልዴሽ ልጅሽን እቀፊ እውነት ይሄንን ነው የምለው ሌላ እንግዲህ ምንም የምለው ነገር የለኝም ሁላችሁም እንግዲህ ሁሉም ኮሜንቱ እንዳለ ማርያም ትድረስልሽ በሽልም ታውጣሽ ሁሉም ይሄንን ነው የሚላት እና እግዚአብሔር ይመስገን ይህንን ነው ምለው። እኔ ደግሞ ነገ በእሷ ቤት እንግዲህ ቪዲዮ የሚለቀቅ ይሆናል። ልጇን ይዛ እህቴ፣ ሌላ ምንም ማለንም። ፈጣሪ ከአንቺ ጋራ ይሁን። ምብርሃን ጠላጥልሽ ምኔ ቆንጆ ምጥሽን ቅርብ ታደረግልሻለች ብዬ ነው ማስበው። እንግዲህ ያው እንግዲህ ምብርሃን እናቴ እንግዲህ ፈጣሪ ሲፈጥረን እኛ ሰውን እንዲንፈጥር ነው አደል። ስለዚህ ያው ለትንሽ ትንሽ እንትን ይላል፣ ግን ቢሆንም ደግሞ ቶሎ ይለቃታል ብዬ ነው ተስፋ አማረገውና ሁላችሁም እንግዲህ አስዋት ለማለት ነው የመጣሁት። አብርሽም በጣም ዛሬ ተጨነቀ ፍስማ በሩን ይከፍታል፣ ይወጣል፣ ይዘጋል እና እኔ እንጃ ነገ ነግቶ የሩታን ነገር እስከምሰማ ቸኩያለሁ። እሷ ዛሬ ወልዳለች። በእርግጥ ያው ቪዲዮ ትናንትና የተቀረጸ ይመስለኛል፣ እውነት ለመናገር ትናንትና ማታ ላይ ይመስለኛል የተቀረጸ ይመስለኛል። ነገ በእሷ ቤት ይለቀቃል። ያው በጎኗ ተኝታለኝ ብዬ ተስፋ አደርጋለሁ። እስቲ ስቶሪዋ ላይ ምናምን ካደረገች ደግሞ እስኪ እናያለን፣ ያለም ብዬ አስባለሁ። እንግዲህ አይቀርም፣ ተወለደች፣ ያው ስቶሪዋ ላይ ታደርጋለች ብዬ አስባለሁ። ተኝታን ቢሆን ስቶሪዋ ላይ እንደምታደርግ ባለ ሙሉ ተስፋ ነኝ። እንግዲህ ይህንን ነው ምልሽ ወጣየ መብራን ካንች ጋራ ትሁን እርርዋ እናቴ ጥላማ አጥለው እሷ አለችሽ እና ተጎንሽ ትሁንልሽ። እንግዲህ ይህንን ነው ምለው። ሌላ በምንም ልንረዳሽ አንችልም፣ ከጾለት ከዱዓው ውጭ በምንም ልናግዝሽ አንችልም። የእኔ ቆንጆና ይህን ነው ምለው። መልካም ምሽት ይሁንላችሁ። ዓለም ነኝ ባይ ባይ። ወዳችኋለሁ። ወዶች